አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ድና የተከበራችሁ የቻናል ቤተሰቦች እንደናችሁ፣ ሰላም ናችሁ፣ ደህና ናችሁ? አልሀምዱሊላ፣ ከኛ ሁሉ ሰላም ነው። ዛሬ ደግሞ እስከ ዛሬ በጅምር ሳሳያችሁ የነበረውን መኖሪያ ቤት ዛሬ ሁሉ ነገር አርቆለት፣ እሱን ምን በምን መልኩ እንዳለቀ ምን ላይ እንደደረሰ ምን እንደመሰለ ላስጎብኛችሁ፣ ላሳያችሁ ብዬ በቅ ብያለሁኝ። ቪዲዮውን አጠር አድርጌ እሰራለሁ። ቪዲዮውን እስከ መጨረሻው እዩት። ላይክ ሸር፣ ሰብስክራይብ በማድረግ ደግሞ ሌላ ቪዲዮ እንድንሰራላቸው አበረታቱን። እናም ይሄ ጭቃ ቤት ነው። ጭቃ ቤት ልጥፍ ነበረ። በጅብሰም ሀይል ነው። ጀስት እንደዚህ ቀጥ ለጥ ሰጥ ብሎ የተሰራው ማለት ነው። ማሻ አላህ። እናም ማሻ አላህ መብራት ጠፍቶ ነበረ። አሁን መብራት መጥቷል። እያንዳንዱ ያው ሌላ ቪዲዮ ላይ ተሰርቷል። በዛውም ገረፍ ገረፍ አድርግላችኋለሁ። ማሻአላ ይህን በዚህ ኮርኒስ ላይ የተገጠሙ መብራቶች ስፖት ላይት፣ ሻዶ ላይት መሀል ላይ ሴት ላይት፣ ግርግዳው ላይ ደግሞ ያለው ኮርነር ላይት በመባል ይታወቃሉ። ማሻአላ እናም እንደነገርኳችሁ ጭቃ ቤት ነው ልጥፍ ነበረ? ብዙ ጅብሰም ፈጅቶ ነው እንደዚህ ቀጥ ለጥ ሳጥ ብሎ የተሰራው በጅብሰም ኃይል ነው ማለት ነው ማሻአላህ ይሄው እስከ መጋረጃ መስቀያው ሳይቀር ሁሉም ጥንፍፍፍ ብሎ ተሰርቶ ያለቀ ቤት ነው መጋረጃ መስቀያ አንዳንዶቻችሁ ምን ታሰራላችሁ ምን ትላላችሁ መሰላችሁ ጅብሰም ከመሰራቱ በፊት ከጭቃው ላይ ይቀበር ትላላችሁ ኖ እንደዛ ባይሆን ሸጋ ነው። ጅብሰሙ ቀለሙ ተሰርቶ ካለቀ በኋላ በድሪል ተቦርቡሮ በማሽን ተቦርቡሮ ፊሸር ተቀብሮ ከዛ በቡለን ቢታሰር ነው ለእናንተ ቆንጆ የሚሆነው ማለት ነው። ለምን ይጠቅማል? መጋረጃችሁ አጭር ከሆነ በቡለኑ ይፈታና ዝቅ ማድረግ ይቻላል። ከረዘመ ደግሞ በቡለኑ ተፈቶ ቀጥ ማድረግ ይቻላል ማለት ነው እናም ማሻአላህ ይቺ ደግሞ ኮሊደር ናት። ኮሊደር ኮሊደር ይታያችኋለህ። ማሻአላህ ኮሊደር ሻዶ ላይትም አለው ኮሊደሩ። ማሻአላህ ከኮርኒሱ በታች ሞደርን ቦርድ ኢንስታሌሽን ዲኮር ተሰርቶለታል። ማሻአላህ የኮሊደሩ መብራት ሻዶ ላይት፣ መሃል ላይ ደግሞ ፓኔል ላይት፣ ከዛ ኮርነር ኮርነር ላይ ደግሞ ምን አለ ስፖት ላይቶች አሉ ማለት ነው። ማሻአላህ ማሻአላ ሁሉም ጠፍቶ ሻዶ ላይት በሚበራበት ሰዓት ቤቱ በጣም ነው የሚያምረው። የምትፈልጉትን ከለር እየቀያየራችሁ ማብራት ትችላላችሁ ማለት ነው። ማሻአላ ማሻአላ። ይሄው መጋረጃ መትከያው እንደነገርኳችሁ መቸ ነው የሚሆን? ከጅብሰም በኋላ በቡለን ቢታስብ ቆንጆ ነው፣ ያምራልን፣ ለእይታም ያምራልም። ስራውም አሪፍ የሚሆነው ከዚህ በኋላ ቢገጠም ነው ማለት ነው። ማሻአላ እዚህ ላይ የምታዩት ያው መብራቶቹ አሉ የተባሉት መብራቶች ስለሆነ እዚህ ቤት የተገጠሙት። የሙሉ ቤቱ ብሬከር አለ ይሄ ትልቁ። ኔክስት። ይሄ ደግሞ እዚህ የሻዶ ላይት ሴንሰር ኮንትሮል እዚ የተከል ነው ኔክስት። እነዚህ ያው እንደሚታወቀው እሱዎች ናቸው ማብሪያ ማጥፊያ ማለት ነው። አሁን ደግሞ መኝታ ቤት ማሻአላ። መኝታ ቤቱ ይኸው ይሄ ቦግል የሚለውን መብራት አንድ ከለር ብቻ እንዳበራ ማድረግ ማቆም ይቻላል በሪሞት እዚያ ጋራ ሪሞት ኮንትሮል ሴንሰሩ አለች እዛ ጋር ሪሞት ነክቶ የምፈልገውን ከለር ማብራት እንችላለን ማለት ነው እዚህም መጋረጃ መትከያው መጋረጃ መስቀያው ይህንን ይመስላል ማለት ነው ማሻ አላህ እና ባለፈው ደግሞ መብራት ስትቀብሩ መኝታ ቤት ላይ ሆነ ሌላ ክፍል እቃ ሀልጋ ቁም ሳጥን፣ እንዲሁም መዋቢያ ድሬሲንግ በላሉበት አካባቢ መሆኑ ሸጋ ነው ቆንጆ ነው ብያችሁ ነበረ። ልክ እንደምታዩት ይሄ መኝታ ቤት ነው። ማብሪያ ማቅፊያው፣ ሶኬቱ፣ ሻዶ ሲንሰሩ የት ላይ እንዳለ እያያችሁት ማለት ነው። ማሻአላ ይው በዚህም መልኩ አሱበን ሰርተን ጨርሰን አስረክበናል ማለት ነው። ማሰራት የምትፈልጉ እህት ወንድሞች በ0910336409 ኢም ዋትሳፕ ቴሌግራም ብሎም በቀጥታ መስመር ማግኘት ትችላላችሁ። የትኛውም ሀገር እየተንቀሳቀስ የመስራት ችሎታው አለን። እናንተ የሚጠበቅባችሁ ከዩቲዩቡ ስልክ ቁጥሩን አንስታችሁ ዩቲዩብ ላይ ለማውራት ብዙም ለመግባባት ስለሚያስቸግር፣ ኢም ዋትሳፕ ላይ ሴብ አድርጋችሁ እዛ ላይ አናግሩን። ይህን የሰራ ነው ጊራና ከተማ ነው የትም ሀገር ያላቸው እህት ወንድሞች እናንተ የሚጠበቀው መደብ ነው። ማሻአላህ። ይሄ ደግሞ በስተውጭ ነው የጀርባው ነው። አንድ አይነት ኳርትዝ ነው የተቀባው። ማሻአላህ። አንድ አይነት ያው፣ የባለቤት ምርጫ ነው። አንድ አይነት ኳርትዝ ነው የምፈልገው የሚመቸኝ እንደዛ ነው ተብሎ ነው እንደዚህ እየሰራ ነው ማለት ነው። እናም ማሰራት የምትፈልጉ የትኛውን ቦታ እየተንቀሳቀስ እየሰራ እንገኛለን። ያው እኛ ደግሞ ስራ ከጀመርን አንዱን ቤት ጀምረን ያንን ሳንጨርስ ወደ ሌላ አንሄድም። ነገር ግን በጣም ብዙ ባለሙያዎች ነን ያለ ነው። ማሻ አላህ ከኛ ግሩፕ ብዙ ባለሙያ አለ። አምስት ስድስት ቤት በአንድዬ ሁሉንም የመስራት ችሎታው አለን። እናም በየቦታው ስንሰራ አንዱን ቤት ጀምረን ስተን ሌላ ቦታ ሂደን ያንንም ጀምረን ደግሞ ሌላ ቦታ ሂደን እየሰራን አይደለም። አንድ ቤት ከጀመርን ባለቤቱ በባለቤቱ ምክንያት ካልሆነ በስተቀር በኛ አለመመቸት ያን ስራ ተስተጓጉሎ አይቀርም በፍፁ ባለቤቱ ግን እቃ ከጎደለበት ወይንም ውሃ፣ ይሄ ስራ የሚሰራው በውሃና በሌሎች የእቃ ክምችት ነው የሚሰራው ማለት ነው እና ውሃ ከለለ እቃ ከጎደለ መንገድ ተዘጋግቶ ሳይመጣ ከቀረ፣ የዛን ሰዓት ያው በዛን ሰዓት ምክንያት ስራው ይስተጓጎላል። ስራው ይስተጓጎላል እንጂ እኛ ስራውን ጀምረን እያለፍን እየተው ነው እየሄድን እንዳልሆነ ከወዲሁ ልትገነዘቡ ይገባችኋል ማለት ነው። ማሻ አላህ። ይህ ደግሞ ፊት ለፊት ነው ማሻላ ያው ባለፈው ሌላ ቪዲዮ ሰርቼ ነበረ። በረንዳውን እንጨት ቤት የምትሰሩ ሰዎች በረንዳውን ጀስት በእንደዚህ አይነት በኮለን ብታሰሩት፣ ያኔ የሲሚንቶ ቶርኖውን ከታች ለማስገጠም ያመቻችኋል ማለት ነው። በብረትም ብታሰሩት ብረት ቋሚ ቋሚ ቱቦላሪ ብረት ብቻ ካሰራችሁትም፣ ያንኑ የሲሚንቶ ቶርኖ ዲኮሬሽን ለማሰራት የሚያግር ነገር አይኖርም ማለት ነው። እናም ስራውን ማሰራት ያሰባችሁ በነገርኳችሁ ስልክ እየደወላችሁ ማሰራት ትችላላችሁ። በሌላ ቪዲዮ እስከምንገናኝ ሰላም አሌይኩም ወራህመቱላሂ ወበረካቱ።